ሰላም አለይኩም ወራህመቱላሂ ወበረካቱ፣ ውድና የተከበራችሁ የሀሊማ ሚዲያ ቤተሰቦች እንዲሁም ሰላም ሰላማችሁ ይብዛ በያላችሁበት። ዛሬ ቀልብ ግባውት መሰረት ገበያ የሚለውን ነው የማስደምጣችሁ። እንደምትወዱት ተስፋ አረጋለሁ። ከወደዳችሁት ላይክ ላይክ ማድረጋችሁን አትርሱ። ለቤት አዲስ የሆናችሁ ሰብስክራይብ፣ አብራችሁ ይቆዩ። በህልም ገበያ ማየት ለማንኛውም ሰው በመጪው ጊዜ ውስጥ የሚያገኛቸውን ብዙ ጥቅሞች አመለክታል። ይህም ደግሞ እስካሁን ባለው ምርጥ ሁኔታ ላይ እያደረገዋል ማለት ነው። አንድ ወንድ በህልሙ ገበያውን ካለመ በስራው ላይ ብዙ ጥረት እያደረገ ነው ማለት ነው። እናም የጥረቱን ፍሬ በቅርቡ ስኬት ላይ እንደሚደርስ ያያል ማለት ነው። ህልማላሚው ማንኛውም ሰው ታሞ ተኝቶ በነበረበት ጊዜ ገበያውን ሲከታተል ካለመ ለበሽታው ተገቢውን መድኃኒት እንደሚያገኝ ያመለክታል። ህልም አላሚው ማንኛውም ሰው ገበያ ውስጥ ሲመለከት ከነበረ ወይም ገበያ ውስጥ ሲዞር ከነበረ ለረጅም ጊዜ ሲደክምባቸው የነበሩትን ምኞቶች እንደሚያሳካ ያመለክታታል። እናም ይሄ ጉዳይ በጣም ያስደስተዋል። በህልም ገበያ በኢማም እቢን ሲሪን አትረጓጓም። ሼህ ኢማም እቢን ሲሪን የገበያውን ትርጉም ሲያብራራ አንድ ህልመኛ ገበያውን ሲመለከት እሱን ለማጥቃት ዙሪያውን ከበው ሲያሳድዱት የነበሩትን ጠላቶቹን ማሸነፍ እንደሚችል ያመለክታል ብሏል። ኢማም እቢን ሲድን እንደተናገረው በነገሮች የተሞላ ገበያን ከተመለከተ ማለት ሙሉ የሆነ ሐጃቱ ሙሉ የሆነ ገበያ ማለት ነው። ከተመለከተ ንግዱ በከፍተኛ ደረጃ እንደሚያድግና ከሱም ብዙ ትርፎች እንደሚሰበስብ ያመለክታል ብሏል። በኢማም እቢን ሲሪን አተረጓጎም ህልማላሚው ማንኛውም ሰው ገበያውን ሲመለከት በህይወቱ ውስጥ የሚከሰቱትን መልካም እውነታዎች ያንጸባረቃል ብሏል። አንድ ህልማላሚ በህልሙ ገበያ ውስጥ ከተመለከተና ከዛ ከገበያተኞች ውስጥ አንድም የሚያውቀው ሰው ሳይኖር ከተመለከተ ይህም ደግሞ በንግድ ስራ ውስጥ በሚከሰተው ሁኔታ ገንዘቦቹን እንደሚጎዳ ወይም ለክሳራ እንደሚጋለጥ ያመለክታል ብለዋል። በህልም ገበያ ላላገባች ሴት። አንዲት ያላገባች ሴት የሽቶ ገበያን ወይም የሽቶ ሱቅን ከተመለከተች ከጥሩ ወንድ ጋር የጋብቻ ጥያቄ እንደቀረበላት እና እሱንም እንደምትቀበል ያሳያል። ያላገባችዋ ሴት የልብስ ገበያን ከተመለከተች ይሄ ደግሞ በኑሮ ውስጥ የተትረፈረፈ መተዳደሪያን ያመለክታል ብሏል። ነገር ግን ያላገባችዋ ሴት ባዶ የሆነ ገበያን ከተመለከተች አንድ ነገር ወይም አዲስ እርምጃ ከመውሰዷ በፊት በደንብ እንድታስብ የሚመክራት ህልም ነው። ካልሆነ ደግሞ ኑሮዋን ሊጎዳ ይችላል ማለት ነው። ያላገባችዋ ሴት በህልሟ ገበያ ውስጥ ስትተኛ ከተመለከተች የስነ ልቦና ሁኔታዋ በበለጠ ሁኔታ እንደሚያሽቆለቁልና ጭንቀት ውስጥ እንደምትገባ ያመለክታል። በህልም ገበያ ለባለትዳር ሴት አንዲት ባለትዳር ሴት ገበያን ስትመለከት ባሏ በስራ ከፍተኛ ቦታን እንደሚያገኝ ወይም ተጨማሪ ደመወዝ እንደሚያገኝ ያመለክታል። ይህም ደግሞ በኑሮ ሁኔታቸው ላይ ከፍተኛ አስተዋጽኦና መሻሻልን ያመጣል። ባለትዳሯ ሴት የጌጣጌጥ ገበያን ከተመለከተች እና ከሱም ስትገዛ ከነበረ ባሏን በጣም እንደምትወደው እና ብዙ ጥሩ ስነ ምግባር ያላት ሴት መሆኗን ያመለክታታል። ህልም አላሚዋ ባለትዳሯ ሴት ከገበያ ውስጥ ምንም ይሆን ምን ማለት ነው የምትፈልገውን ነገር ስትገዛ ከተመለከተች ለቤተሰቧ ያላትን እንክብካቤና ጥሩ አመለካከት ያሳያል። ባለትዳሯ ሴት ስታየው የነበረው ገበያ ባዶ ከነበረ ግን በሚቀጥሉ ጊዜያቶች ውስጥ ለገንዘብ ቀውስ ትጋለጣለች። ይህም ደግሞ ቤቷን በጥሩ ሁኔታ ማስተዳደር እንዳትችል ያረጋታታል። ገበያ ለነፍሰጡር ሴት። ነፍሰጡሯ ሴት ገበያ ውስጥ የልጆች ልብስ ስትገዛ ከተመለከተች በቅርብ እንደምትወልድ ያበስራታል። ነፍሰ ጡሯ ሴት በሸቀጣ ሸቀጦች የተሞላን ገበያ ስትመለከት ካለመች በእርግዝና ጊዜዋ ምንም አይነት ችግር እንደማያጋጥማት ያሳያል። ነፍሰ ጡሯ ሴት በህልሟ ገበያውን ስትመለከት በዙሪያ ካሉ ሰዎች ሁሉ ዘርፈ ብዙ ጥቅሞችን እንደምታገኝና ለጉዳት እንዳትጋለጥ ይመኙላታል። ነገር ግን ነፍሰ ጡሯ ሴት ስትመለከተው የነበረው ገበያ ባዶ ከነበረ ድካምና ሕመምን ያመለክታል። ነገር ግን ለልጇ ደህንነት ስትል ትታገሳለች። በህልም ለተፈታች ሴት ገበያ የተፈታችዋ ሴት ራሷን በገበያ ውስጥ ካገኘች አሁን ያለችበት ሁኔታ እንዳልተመቻትና ሌላ ማግባት እንደምትፈልግ ያመለክታል። አግብታ የፈታችዋ ሴት በገበያ ውስጥ ስትመለከት ብዙ የተጨናነቀ ገበያ ከነበረ ይሄ በአይምሮ ውስጥ የሚመላለስ ያላስፈላጊ ጭንቀትና ብዙ ሀሳብን ያመለክታል። ምክንያቱም እነዛን ማስወገድ ስላልቻለች ህልማን ላሚዋ አግብታ የፈታችዋ ሴት በገበያ ውስጥ ስትመለከትና ብዙ አይነት ፍራፍሬዎችን ከተመለከተች እንደፈለገች የምትመነዝረው ወይም የምታወጣው ብዙ ገንዘብ እንደሚኖራት ያመለክታታል። ህልማን ላሚዋ አግብታ የፈታችዋ ሴት በገበያ ውስጥ የተለያዩ እቃዎች ያለበትን ገበያ ከተመለከተች በህይወቷ ውስጥ ብዙ ጥሩ ነገሮች እንደሚኖሩና በእነሱም ደስተኛ እንደምትሆን ያመለክታል። በህልም ገበያ ለወንዶች። አንድ ወንድ በህልሙ ገበያውን ሲመለከት በዚህ ምክንያት የሚገጥመውን አስከፊ መዘዞች ትኩረት ሳይሰጥ ፍላጎቱን ለመከተልና ፍላጎቱን ለማርካት እንደሚፈልግ ያሳያል። በህልም ገበያ መመልከት ለወንድ ወዲያውኑ ካላቆመ በስተቀር ብዙ መዘዞች የሚያመጡትና ለጉዳት የሚዳርጉት መጥፎ ተግባሮችን እየሰራ መሆኑን ያመለክታል። ገበያውን ሲመለከት በተጨናነቀ መልኩ ከነበረ ህልም አላሚው ወንድ፣ ይህም አዳዲስ ግንኙነቶችን መፍጠር ያመለክታል፣ እናም ብዙ አዳዲስ ጓደኞች ይኖሩታል ማለት ነው። ባዶ ገበያን የተመለከተው ህልም አላሚው ወንድ ቡድን ወይም የቡድን ህይወት እንደማይፈልግና ጫጫታ ዛህማ እንደማይፈልግ ብቻውን መኖር እንደሚመርጥ ያመለክታል። በህልም የልብስ ገበያን ላጠቃላይ ሰው የልብስ ገበያን ያለ መህልመኛ በህይወቱ ውስጥ ለረጅም ጊዜ የሚፈልጋቸውን ነገሮች እንደሚያገኝና በነሱ በጣም እንደሚደሰት ያመለክታል። አንድ ወንድ በህልሙ የልብስ ገበያን ካየና በሰዎች የተሞላ ከነበረ በመጪው ጊዜ ውስጥ ከንግዱ ብዙ ትርፍ እንደሚያጭድ ያመለክታል። ህልም አላሚ ወንድ በህልሙ በሴቶች የተሞላ ገበያን ከተመለከተ ያን የልብስ ገበያን ማለት ነው፣ የገቢው ምንጭ አላህ ሱብሃነሁ ወተዓላን ከሚያስቆጡ መንገዶች እንደሚያመጣ ያመለክታል። እናም ይሄ ህልም ወዲያውኑ ስለ ገቢው መመርመር እንዳለበት የሚመክረው ህልም ነው ማለት ነው። የልብስ ገበያን መመልከት ለማንኛውም ሰው በመጪው ጊዜ ውስጥ ብዙ ጥሩ ነገሮች እንደሚኖሩና በእነሱም እንደሚረኩ የህልሙ ባለቤት እንደሚረካ ያመለክታል። በህልም በገበያ ውስጥ መጥፋት። አንድ ወንድ በህልሙ በገበያ ውስጥ ጠፍቶ ከተመለከተ በህይወቱ ውስጥ የሚፈጽማቸው በርካታ የተሳሳቱ ድርጊቶች ማስረጃ ነው። ይህም ወደ አውኑ ካላቆመ ለሞት ይዳረጋጋል። አንድ ወንድ በህልሙ በገበያ ውስጥ እንደጠፋ ካለመ በማይጠቅም መንገድ እየተጓዘ መሆኑን ያሳያል። እናም ህልሙ መድረሻውን እንዲለውጥ ያሳስበዋል ወይም ይመክረዋል ማለት ነው። በህልም አንድ ህልመኛ በተጨናነቀ ገበያ ውስጥ ሲጠፋ ከተመለከተ ግቦቹን እንዳያሟላ፣ ምኞቶችን እንዳያሳካ የሚያወላክፉትን መሰናክሎች ያመለክታል። አንድ ህልመኛ በህልቡ በገበያ ውስጥ ሲጠፋ ከተመለከተ ለህልመኛው ብዙ እድሎች እንዳመልጡና በጥሩ ሁኔታ እንደማይጠቀምባቸው ያመለክታል። እናም ይሄ ጉዳይ በጭራሽ በህይወቱ ስኬታማ እንዳይሆን ያደርጉታታል። በህልም ከገበያ ማምለጥ። በህልሙ ከገበያ ሲያመልጥ እያለ መህልመኛ ማንኛውም ሰው በዛን ጊዜ ውስጥ ብዙ እርካታ ስለማይሰማው አንዳንድ ነገሮችን መቀየር እንደሚፈልግ ያመለክታል። አንድ ህልም አላሚ በህልሙ ከገበያ ሲያመልጥ ከተመለከተ ሲሰራ የነበረውን እኩይ ተግባር ትቶ ወደ ፈጣሪው እንደሚቀርብና ተውበት እንደሚያደርግ ያመለከተ። አንድ ሰው በህልሙ ከገበያ ሲያመልጥ ከተመለከተ ለተሰጠው ኃላፊነት ብቁ እንዳልሆነና በዛም ምክንያት ሰዎች በቁም ነገር እንዳይቆጥሩት ያደረገዋል። አንድ ህልም አላሚ በህልሙ ከገበያ ሲያመልጥ ከተመለከተ በህይወቱ ውስጥ በብዙ ችግሮች ቁም ስቅል እንደሚያይና ብዙ ውጣ ውረዶች እንደበዙበት ያመለክታል። ይህም ራሱን ትንሽ ለማረጋጋት በዙሪያው ካሉ ነገሮች ማግለል እንደሚፈልግ ያመለክታል። በህልም በገበያ ውስጥ መሸጥ። በገበያ ውስጥ ሲሸጥ ስለ መሸጥ ያለመ ህልመኛ በሚቀጥሉት ጊዜያቶች ውስጥ ብዙ የተትረፈረፈ መተዳደሪያን ያሳያል። አንድ ሰው በህልሙ በገበያ ውስጥ ሲሸጥ ከተመለከተ ምን ይሁን ምን ማለት ነው? ለስራው ብዙ ጥረት እያደረገ መሆኑን ያመለክታል። አንድ ህልመኛ ማንኛውም ሰው በህልሙ በባዶ ገበያ ውስጥ ስለ ሽያጭ ከተመለከተ ይህ ደግሞ ከባድ የገንዘብ ቀውስ ውስጥ እንደሚገባ ያመለክታል። እናም ይህ ህልመኛ በእሱ በጣም ይጨነቃቃል። ህልማላሚው በገበያ ውስጥ ስለ ሽያጭ ካለመ ይህ ደግሞ በህይወት ውስጥ ብዙ የተጋለጡትን ቀውሶች እንዳሸነፈ ማስረጃ ነው እና ከዛ በኋላ ምቾት ይኖረዋል በህልም በገበያ ውስጥ መራመድ አንድ ሰው በህልሙ በገበያ ውስጥ ሲራመድ ከተመለከተ በህይወቱ ውስጥ የሚፈጽማቸውን መልካም እውነታዎች ያመለክታል ይህም ደግሞ እራሱን በራሱ እንዲደሰት ያደርገዋል አንድ ህልመኛ ማንኛውም ሰው በህልሙ ከሞት ሰው ጋር በገበያ ውስጥ ሲራመድ ከተመለከተ ይህ ሰው ሟቹን በስሙ ሰደቃ እንዳደርግለትና ምጽዋት እንዳወጣለት የሚፈልግ ነው ማለት ነው። አንድ ህልመኛ ራሱም በገበያ ውስጥ ሲራመድ ከተመለከተ ግቦቹን ለማሳካት ከሚያደርገው ጥረት ሁሉ በዚህ ዓለም የሚያደርገውን ጥረት የሚያሳይ ምልክት ነው። የህልሙ ባለቤት ማንኛውም ሰው በገበያ ውስጥ ሲራመድ ከተመለከተ ይሄ ደግሞ ለረጅም ጊዜ ሲፈልጋቸው የነበራቸውን ስኬቶች ስኬት ላይ ግብ ላይ እንደሚያደርስ እና በዛም በጣም ደስ እንደሚለው ያመለክታል። በህልም ባዶ ገበያ ትርጓሜ አንድ ህልመኛ ማንኛውም ሰው በባዶ ገበያ ባዶ ገበያን ካለመ ስለ አንድ ጉዳይ የሚያደናግፍ የሚያደናቅፍ ከባድ ጭንቀት ውስጥ እንዳለ ያመለክታል። እናም በዚህ መሰረት ወይም በዚህ ምክንያት ምንም አይነት ውሳኔ ማድረግ እንዳይችል ያደርገዋል። አንድ ሰው በህልሙ ባዶ ገበያን ከተመለከተ ከዚህ በፊት በደረሱበት ችግሮች ምክንያት እየደረሰበት ካለው በጣም መጥፎ የስነ ልቦና ሁኔታ ያመለከታል። ህልማላሚው በባዶ ገበያን ከተመለከተ ይህ በገንዘብ ችግር ውስጥ እንዳለና ገንዘብ እንዳከማች ያደርገዋል ማለት ነው። ህልማላሚው ባዶ ገበያን ከተመለከተ በተጨማሪ ለአልጋ ቁራኛ የሚዳርግ ለከባድ በሽታ እንደሚጋለጥ ያሳያል። በህልም በልብስ ገበያ ውስጥ ልብስ ስለመግዛት ህልም አንድ ሰው በህልሙ በልብስ ገበያ ውስጥ ካለና ልብስ ሲገዛ ከተመለከተ በህይወቱ ውስጥ በጣም ብዙ መልካም ስነ ምግባሮች እንዳሉት ያመለክታል። ሌሎችን በእጅጉ የሚወዱና ወደ እሱ ለመቅረብ ከፍተኛ ፍላጎት እንዲኖራቸው ያደርጋቸዋል። ህልማላሚው ከገበያ ውስጥ ልብስ ሲገዛ ካለመ ብዙ ያቀዳቸውን ነገሮች እንደሚያሳካ ያመለክታል። ህልማላሚው ከገበያ ውስጥ ልብስ ሲገዛ ካለመ ህይወቱን እያወኩ ያሉትን መጥፎ ችግሮች ማስወገዱን ያመለክታል። እናም ህልማላሚው በጣም ይደሰታል። በሚቀጥሉ ጊዜያቶች ውስጥ የበለጠ ምቾት ይኖረዋል። ህልማላሚው ከገበያ ውስጥ ልብስ ሲገዛ ካለመ በህይወቱ ውስጥ ወደ አዲስ ደረጃ መሄዱን ያሳያል። ህይወቱ በብዙ ለውጦች የተሞላ ይሆናል። ውድና የተከበራችሁ የሀሊማ ሚዲያ ቤተሰቦች፣ ገበያን በተመለከተ ይህንን ይመስላል በጥቂቱ እንደ እንደወደዳችሁት ተስፋ አድርጋለሁ። ከወደዳችሁት ላይክ ላይክ ማድረጋችሁን አትርሱ። አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በሌላው ፕሮግራም እስከምንገናኝ ድረስ መልካም ረመዳን በያላችሁበት ሰላማችሁ ይብዛል።